ህዝቡን በብርቱ እየፈተነ የሚገኘው የኑሮ ውድነትን ለማረጋጋት ባለፉት ጊዜያት በርካታ እርምጃዎች ቢወሰዱም ችግሩን ማቃለል ቢቻልም ዛሬም ቀሪ ስራዎች እንደሚጠይቁ ይነገራል። እንደ ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ ቺፍ ኤክዚኪቲቭ ዳይሬክተርና እንደ ዓለም አቀፍ ቢዝነስ ባለሙያው ረዳት ፕሮፌሰር ዘውዴ ክፍሌ ገለጻ ዓለም አቀፍ እውነቶች በዚህ ላይ ጫና ቢኖራቸውም ነገር ግን በአገር ውስጥ የህገ ወጥ ደላሎች መስፋፋት ለእውነቱ አለመረጋጋት ትልቅ ሚናን እንዳለው ገልጸዋል። የትኛውም ሀገር ላይ በተለያዩ ምክንያቶች የኑሮ ግሽበቶችን ኦብሰርቭ ታደርጋለህ። ግን ያሙነኛ ሀገር ደግሞ የሚታየው ነገር በጣም አብኖርማል የሆነ የግብይት ስርአትና ኦብሰርቭ የሚታደርገውና እንዲህ ሀገር ግን አሁን ሲታይ የምርት እጥረት አለ ወይ ብለህ ሲታይ የምርት እጥረት በየትኛውም ዘርፍ አይታይም። ገበያ ውስጥ ምርቱ አለ አሁን የተቸገረው ሰው የመግዛት አቅሙን ነው ያለው ገቢና ገበያ ላይ ያለው የእቃ ዋጋ አለመጣጣም፣ ያ ነው ትልቁን ችግር እየፈጠረው ያ ቅድ ዓለማቀፋዊ የሆኑ ለዋጋን ረት አስተዋጽኦ እያደረጉ ያሉ ፋክተሮች እና ትልቁን ድርሻ ግን ነው የሚሰጠው በዋናነት እነዚህ መሀል ላይ ያሉ ደላሎች፣ ሰፕላይ ቻይኑ ሰፕላይ ቻይኑ መካከል ያለው እዛ ውስጥ ያለው ድልልና ነው ከፍተኛውን የዋጋን ረት እንዲከሰት እያደረገ ያለው። እነዚህ ችግሮች ለመቅረፍ በመንግስት እየተወሰዱ ያሉ ተግባራት አበረታሽ መሆናቸውን ያነሱት የአለም አቀፍ ቢዝነስ ባለሙያው ረዳት ፕሮፌሰር ዘውዴ ክፍሌ በማዕከላዊ ኢትዮጵያ ክልል ይህን ለማረጋጋት የሚከናወኑ ተግባራት ለሌላውም ምሳሌ እንደሚሆንም አንስተዋል። ማዕከላዊ ኢትዮጵያ መንግስት ኢኮኖሚ ከማረጋጋት አንጻር ይሄዳ ያለባቸው መንገዶች አሉ። በተለይ ይሄ ከሳሚንታዊ ከእሁድ እስከ እሁድ ያለው ገበያ በጣም ትልቅ አስተዋጽኦ እያደረገ ነው በአሁኑ ጊዜ ጊዜ እዚህ አካባቢ ላይ ማንኛውም ሰው ምርትን በፈለገበት በቅርቡ በየቀኑ የሚያገኝበትን እድል ፈጥሯል። የገበያ ትስስሩን አጠናክሮታል። ሰዎች በተለይ አምራቹ አካል ምርቱን አምርቶ በቅርቡ ባለበት በየቀኑ ሊሸጥ የሚችልበት እና ሰዎችም በቅርቡ በየቀኑ ሊገዙ የሚችሉበትን እድል ፈጥሯል። ይህ ትልቅ ኢኮኖሚ መረጋጋት አሁን በተለይ እዚህ በማዕከላዊ ኢትዮጵያ ባሉ አካባቢዎች ላይ ዞር ዞር ላይ ቢታገኝ ምርት ገበያ ላይ የምርት እጥረት አታገኝም። ሸማቹ በፈለገው ሰዓት በፈለገበት ጊዜ እነዚህን ነገሮች የማግኛት እድል ፈጥሮለታል። ከዛም ውጪ ከዚህ ከግብርናው አንጻር እየተደረጉ ያሉ ስራዎች በተለይ ይሄ በጋ በማሲኖ የሚደረጉ ግብርናዎች በተለይ በየቦታው ገበያ ላይ በቂ የሆነ ምርት ከዚሁ አካባቢ የተመረተ ምርት ነው ገበያ ላይ የሚታገኙት። ይሄ በበጋው ወቅት በማሲኖ የተመረተ ምርት ነው። ይህ ትልቅ የገበያ ማረጋጋትን ፈጥሯል። መንግስት ዋጋን ለማረጋጋት ከድጎማ ጀምሮ የሚያደርገው ተግባር መጠናከር ይገባዋል ያሉት በዋቸሞ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህሩ አቶ አብቴ ኃይሌ ለዘለቄታዊ መፍትሄ ምርታማነት ላይ በልዩ ትኩረት መሰራት እንዳለበት አሳስበዋል። ምርታማነት ላይ በደምብ ዘላቂ መፍትሄ ሊሆን የሚችለው ኢትዮጵያ ውስጥ ምርታማነት በተለይ ኢንቨስት ማድረግ የበጋ ስንዴ ራሱን የቻለ ትልቅ አንድ ሶሉሽን ነው። ሌሎች ነገሮችም አሉና ምርታማነት ላይ በደንብ ካመረትክ ሰፕላይ ፓርቱን በደንብ ከሰራ ችግሩ ይፈታል ብዬ አምናለሁ። ሌላ በተለይ መንግስት መዘራት ያለበት ህገወጥ ደላሎችን ታግል ከማድረግ አንጻር፣ ምክንያቱም እንትኑን መስመሩን መቁረጥ ያስፈልጋል ኔትወርኩ መቁረጥ አስፈልጋል። እንደ ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ መምህርና ተመራማሪው አቶ አለምና አብርሃም ገለጻም ለሚታዩ ችግሮች መፍትሔን ለማስቀመጥ መንግስት መሰረት በሆኑት ግብርናና ተያያዥ ጉዳዮች ላይ ትኩረት አድርጎ እንዲሰራም ጠይቀዋል። አንደኛው የግብዓት አቅርቦቱ ነው። የግብዓት አቅርቦቱ በሚገባ የሚቀረፍ ከቻለ በገጠር የአርሶ አደሩን ኢኮኖሚ ፕራክቲካሊ ማሳደግ ይቻላል። ስለዚህ የአርሶ አደሩ ኢኮኖሚ አደገ ማለት ከምግብነት ባሻገር ለገበያ የሚሆን ምርት ማምረት የሚችል አርሶ አደር መፍጠር ይቻላል። ወደ ውጭ ኤክስፖርት የሚሆኑ ሰብሎችን እንዲሁም ሌሎች የግብርና ፕሮዳክቶችን ፕሮዲስ ማድረግ የሚቻልበት ሁኔታ ይኖራል። ስለዚህ በቴክኖሎጂ የተደገፈ ግብዓት ችግሮችን መቅረፍ አለባቸው። የገበያ ትስስሩን በዛ ልክ መያዝ አለበት።